ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁኑ ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። አንድ ጺሙን ያስረዘመ ወጣት እንገላለን ብላችሁ ሁለት ሰዎችን እፉ ነው ምናምን ምን የሚባል ሰው ከምትል ለምንድን ነው ለሃይማኖት ቀናይ ከሆንክ የሙስሊም እምነት አያስፈልግም ብሎ የተሳደበው ሰው ነጩ ዛሬ አብይ አህመድ ጋር አለ። ሶስት ቀን ሆኖታል። አዲስ አበባን እየጎበኘ ነው። በግልጽ በኢትዮጵያ ቴሌቪዥን አንድም የእስላሞች መሪ አልተቃወሙ። እስልምና ውስጥ ያለው ምዕመኑ የዋህ ነው። መሪው እንደ ኦርቶዶክስ ሌባ ነው። ቁራን ይፈቅዳሉ፣ ሰው ግደል ያን ዲብ ቁርአን በኃይል ነው እንደምታሳምነው አይልም። የሰውን ሃይማኖት ማርከስ አልችልም መተቸት ግን ይችላል። መብቴ ነው ተፈጥሯዊ መብቴ ነው። መሐመድ አያድንም ማለት እኮ ይችላል። እንደ እነሱ ኢየሱስ አያድንም ይላሉ። ትክክል ናቸው። መብቱ ነው። እኔም አይ መሐመድ ሰው ነው አያድንም ማለት ይችላል። ከመቃብር አልተነሳም ማለት ይችላል። ግን ደግሞ ሌላው ሰው ኖ መሐመድ ሆሊ ነው፣ መካ ላይ ብነድ እንኳ መንፈሱ አለ የሚላል፣ ትክክል ናቸው እነሱ። መተቸት ወይ አለማመን ማመን መብት ነው። ሙሐመድንም አላህንስ ቢሰድብ ፓጋኑ ነው አላውቅም እግዚአብሔር ቢልስ ሁለቱንም አላውቅም ብሎ ቢሳደብ መብቱ አይደል? መብት እኮ ነው። ከዚያ ውጭ ግን ሙሐመድ ተሰድቧል ኢየሱስ ተሰድቧል የሚል ሰው እንግደል የሚል ካለ ከክርስቲያን ወገን ተነስቶ ሙስሊም እንዲሰድቦኛል ብሎ ልግደል የሚብለው የሚነሳ ቄስና፣ መለኩሴ፣ ዲያቆንና ምእመን ካለ ወንጀል ነው። ከክርስቲያኑ ከሙስሊም ወገን ተነስቶ አንድ ሰው ስለሰደበ በህብረት ተነስተ አጣልፈ ንግደለው የሚል ካለ ነውር ነው። ስለዚህ የሚያዋጣው ንግደል ሳይሆን ህግ ካለ በህግ ማቅረብ ህግ ከሌለ መተው ነው። መልስ ሰጠህ ይሄ እኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም ኦርቶዶክስ እስለምን ወይም ደግሞ ፕሮቴስታንት አንቋሻ አይልም። ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም ብሎ መልስ መስጠት አለባቸው። ስለዚህ አሁን ይሄ የመጣውን እኔ የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅምም። ሰው ማለት እኮ ኢምንት ነው ላላህ ከቆም ከአንተ በጣም ችግር አለብህ። እኔ ለኢየሱስ አልቆም። ኢየሱስን የፈለገው ሊያደርገው ይችላል። ለምን ሀያል አምላክ ነው። እኔ ምን አገባኝ? አንድ ፍጡር ምን ሀይል አለኝ? ሙስሊሙ ተነስቶ አሁን ኢየሱስ ሲቃወም ነው የሚውል እና ትቃወሙላለሁ፣ ያገኘሁትን ሙስሊም ሁሉ መግደል አለብኝ? አልችልም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

ስለዚህ አሁን የጠየከኝ የፂም አስረዝሞ መንቀሳቀስ እናንገለዋለን ማለት የአክራሪ ሙስሊሞች አካሄድ ይመስለኛል። አንድ ሰው በአደባባይ ይገደል መሐመድ ግደልልኝ፣ አላለም የተረገመ ነው ብለህ ጸሎት አድርግበት። በጸሎታል ሰው ሚድ ነው ተብሎ በጾምና በጸሎት ታዲያ ምን አባትክ ነው ጦር ሰብቀ ምትሄደው በይገደል ምናምን ማናንተ ምገል ለብረማ ጠይቁት። እስልምና አያስፈልግም ብሎ ያለውን ነጭ ግን ከአብይ ጋር ስታየው ያን ሰው ይገደል ስት ያየው ሰው እስኪ ያንን ጠይቅ። መብት ነን መጠየቅ መብት ነው። ልግደል ማለት ግን ወንጀል ነው። መጠየቅ መብት ነው። እንዴት እምነታችን ብሎ ማብጠልጠል ትችላለ፣ መመለስ ትችላለ፣ መስደር ትችላለ። መልሰ ወጣ ማለት በላይ ላይ እሱ በላይ ከሆነ አንተም በላይ ብላይ ምን አባቱ ያመጣው ግን ሁለቱን እምነት አጋጅታችሁ የህዝቡን ሰላም ለመረበሽ የምታደርጉት የብልጽግናዎች ኦሮሞች ይሰራል። ክርስቲያንም እስልምናም በጸሎት ነው የሚያምኑ። ሰው በመግደል አያምኑ። ስለዚህ ይቅር በለው አላህ፣ ልቡን ክፈት ለ ብለን እናጸልይ። እውነት ከሆነ ውሸት ነዋ። አታምኑበትማ፣ ውሸታችሁ ነው። ሙስሊም ነን የምትሉ ጨልጠን ጨልጠን ጨልጠን ጨልጠን ልንጠፋ ስንል እግዚአብሔር የሆኑ የሆኑ ሰዎችን ግን ለዘመኑ እያስነሳ ይመስለኛል እኔ አምኛለሁ። ባልተለመደ መልኩ ይሄ የእኔ ትውልድ ይሄ ትውልድ አሁን ያለው ትውልድ በአጠቃላይ ዘፈን፣ ጭፈራ፣ ዳንኪራ፣ ስካር ምናምን ከሲስተሙ ከህይወት ስርዓቱ ሰርዞ ለማውጣት እየጣረ ነው ይመስለኛል፣ እየጣረ ነው እውነት። ያለ ጭፈራ ያለ ዳንኪራ አምላክ ተወድሶ ደግሞ እግዚአብሔር ይመስገን። የሆነ የሆኑ ሰዎችን እግዚአብሔር እያስነሳ ግን ይመስለኛል፣ እውነት ሃይማኖታችንን በማይሆን መልኩ ስንገለገልበት እንደነበረ የሚያውሱን ሰዎች ናቸው እየመጡ ያሉት። አስተማሪ የሆኑ ልዩ አባቶች ነው እየተወለዱ ያሉት። ለእኛ ጆሮ የሚመጥን ነገርን አውቀው የሚያስተምሩ ወጣት የሆኑ አማኞች ትጉ የሆኑ እዚህ ቲክቶክ ፕላትፎርም ላይ ራሱ ብዛታቸው እና ልብ የሚሰብር እውነት ወደ እግዚአብሔር የሚመልስ አንደበት ያላቸው ተናጋሪዎች፣ ገጣሚዎች፣ ሃያሲያን፣ ጸሐፊዎች፣ ደራሲዎች፣ ዘማሪዎች እየተወለዱ ነው። ክብር ለመድኃኒዓለም ይህ ልጅ ከእንደዚህ አይነት ድርጊት የሚቆጠበው መቼ እንደሆነ አላውቅም። ሁሌ ክርስቲያንና ሙስሊም ማፋጀት ብለው ነው ሰዎች የሚያስቡት። ነገር ግን አንድ ቀንም ጥላቻንም ሰብኮ አያውቅም፣ ጸብንም ሰብኮ አያውቅም። ሁሌም የሚሰብከው ከራሳቸው ቁርአን እያወጣ ቤተ እምነታችን ይመራበታል ብለው በሚያስቡ ቅዱስ ቁርአናቸው እያንዳንዱ ነገር ከዛ ውስጥ እያወጣ ለእናንተ ያስረዳቸዋል። እናንተ ግን እንገልሃለን ከማለታችሁ ውጪ ቅዱስ ቁርአናችሁን ከፍታችሁ ለመወያየት እንኳን እድል አሰጡ። እፎይ፣ በጣም ይገርማል። ዲፌንድ ማድረግ ሲያቅት ሀይል ትጠቀማለህ እፎይ በመጽሐፍቶቻችሁ ውስጥ ያለውን አውጥቶ አሳያችሁ። እናንተ ግን መመለስ ሲያቅጣችሁ ፓወር መጠቀምና ለመግደል ነው የተሯሯጣችሁት። ምኑ ላይ ነው ይሄ ፎስተት? የራሳችሁን ሀዲሳትና ተፍሲሮችን አውጥታችሁ ማንበብ ሲገባችሁ እሱ አውጥቶ አሳያችሁ። ለምንድን ነው ለመግደል የተሯሯጣችሁት? ታዲያ ተሳደበ የምትሉት እንደ ኡስጣዞቻችሁ እንደ አቃቢያዎቻችሁ ቤተ ክርስቲያንን፣ እግዚአብሔርንና ክርስቶስን የተሳደበ አለ። ይህንን ስ አይታችሁታል። ያላሉትስ አለ። ወደ ሌላ ከመሄዳችሁ በፊት እኛ ተሳድበናል ወይስ አልተሳደብን ብላችሁ ጠየቃላችሁ። ቼክ ማድረግ አለባችሁ። ለእናንተ ተሳደበ የለም። በነገራችን ያውም ያለ ማስረጃ ያለ ምንም ማስረጃ ትሳደባላችሁ። እፎ ግን ማስረጃ አውጥቶ ሲያሳያችሁ ስድብ መሰላችሁ። ለኛ መገደል ጽድቅ ነው። እናንተ ግን መግደል መሸነፍ መሸነፍ፣ የእውነት ነው የምላችሁ መሸነፍ። አረስቲ ከቻላችሁ ተፍሲራችሁን አንብቡና አውጡና ዲፌንድ ማድረግ ነው። ቤተ ክርስቲያን ግን በዚህ ጉዳይ ላይ ለምን ዝም ዝምታ መረጠች? ኢኦቲሲስ ባለፈው ተራሩ ጦር ስለ ጥንታብሶ ላይ እንደዛ ተሯሩጣችሁ ያወራችሁ፣ አሁንስ ስለ እፎይም አላላችሁ። ቤተ ክህነት፣ ቅዱስ ሲኖዶስ ዝምታ መርጣችኋል። ቤተ ቤተክርስቲያን ለምን ዝምታ መረጠች? ይገዳል ከክርስቶስ ፍቅር ማንም አይለየም። መከራ ችግር፣ ሰይፍ ሞት